የአባቶችን ጥበብ የነበር ከፍታ ይናገራል። ቅርሶ በዛሬን በዝምታ ያስተጋባል። ቅጥሩ የትላንት ትዝታ በታሪክ ሙሻ ዙር ወለምታ ገጽታ ከአባት አጠቅ ምድር ከመይሳው ካሳ በጉራምባ በአቤዳ ጎች ወንድል ከነሳ በጎርጎራ ቤችን ባሊ ከሚወሳ በታሪክ ማህደር ስሟን ከሚያስነሳ በቱሪዝም ምስት ታሪኩ የሚያስነሳት ከአጼ ቴዎድሮስ አባት ከጥንቷ አርበኛ ወንደ ጊዮርጊስ አዝመርስት መገኛ የቃና ዮሐንስ ደብር ተአምረኛ የተካው ባለቤት የማር የወተቱ የሰንጋው ማለቢያ የሽር ሞክቱ የቱሪዝም ማማ የጥንት የጠዋቱ የመስክና ሜዳው የወንዝ የሸረቱ የገታል አገር መዳረሻ መቤት የገዳም ያድባራት የቅርሶች ባለቤት የትልቁ ጣና ዋሳይ ጎረቤት የወንዝ የሸረቱ የበቀጭ የጀማው መፍለቂያ መዳረሻ ግርማ! የጣና በረከት እናት ዮሃ ማማ የንቡል መፍለቂያ ከውራስ ከድንጉላ እስከ የነጩ የቀዩ ጣዝማማ ወለላ ትኩስ የማርቄጣ በከርስሽ የሞላ ማሩቅን መስ ደምቢያ ተብሎ የሚበላ የግዳም የአባራት የቅርሶች መገኛ መረዋ አባኪሮስ ታሪክ ታምረኛ የዋሻ ወንዝ ዋንዝቻ ውፏፏቴ ሟኛ ሁሉም ሀብታችን ነው መለያ ቅርሳችን፣ በእጃችን የሚገኝ የቤት በጓዳችን፣ ትኩረት የሚንሻው ቱሪዝም ገጻችን። አመሰግናለሁ።